የሃና አባት በጠና ታመሙባት። ሃና አሁን መቋቋም አቅቷታል፣ ግን ቢሆንም ጠንካራና ጀግና ሴት ናት። ሃና አባቷን ለማስታመም የማንም እርዳታ አያስፈልጋትም። አሮን ግን አሁን ሃናን ደካማ ጎኗን ተጠቅሞ ሴትነቷን ይፈልጋል። እሷ ደግሞ በፍጹም ብላለች። ሃና በጠዋት ተነስታ ወደ ስራ ቦታዋ ስትመጣ አሮን መንገድ ላይ ጠበቃት። ከዛም ደነገጠች። እንዴ ምን ልሰራ ጠበከኝ? ምንድን ነው ምን ትሰራለ? አለችው። ከዛም ምን እየሰራው ይመስልሻል አላት። አላውቅም አለችው። አንቺን እየጠበቅኩ ለምንድ ነው የምጠብቀኝ? አለችው። ይኸውልሻና ምናሴ ስላንቺ ሁሉንም ነገር ነግሮኛል። አባትሽ እንዴት ታመሙብሽና ትምህርትሽን ጨርሰሽ ተምረሽ ስራ ይዘሽ ግን ደግሞ ያ አባትሽን ለማሳከም አቅም ስላነሰሽ ወደዚህ እንደመጣሽ አውቃለሁ። ከዛም አልፎ የቤት ሰራተኛ የሆንሽው አባትሽን ለማሳከም እንደሆነም አውቃለሁ። ስለዚህ እባክሽን ፍቀጅልኝና አባትሽን ላሳክማቸው አላት። ከዛ እሷም በፍጹም ይህም ማነገረ አለችው ምናሴ አላት። ከዛም ኤውለክ እኔ አባቴን ማንም አግዞኝ እንዳሳክመ አልፈልግም። የማንንም እርዳታ አያስፈልገኝ። ስለዚህ አሁን ዘወር በልልኝ፣ ስራዬን ልስራበት አትከታተለኝ አለችው። ስራ የምንሆንና ክትልሻለሁ አላት። ግን የምሬን ነው፣ አሁን አባትሽን የምታሳክሚበት ገንዘብ ልስጥ ሲላትም አልፈልግም። ለምኜ ማሳከም ብፈልግ ኖሮ አባቴን ከሀገሩ አላወጣውም ነበር። እንደ ወሎ ህዝብ በዚች ምድር ላይ መልካም የለም ያሳክሙልኝ ነበር። ግን ደግሞ ለምኝ ሳይሆን ሰርች አባቴን አሳክመዋለሁ አለችው። መቼ ካመለጡች በኋላ አላት። አያስፈልግም ፈጣሪ ያለ ብላ ጥላው ሄደች። ቢያንስ ላበድርሽ አላት። ጥላ ሄደች። ከዛም ተናደደ። እመኝኝ ፈተና እየሆነብሽ ነው አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ኖላዊ ተወዳጁ ቀጣ ፓርት ይዘን መጥተናል ማለት ነው እንግዲህ አኒቸውን ብዙ የሚፈታተኗት እና በደካማ ጎኗ ገብተው እሷን ለማጥመድ የሚፈልጉ ብዙ ወንዶች ተከስተውባታል። እሷ ግን ለምንም ሆነ ለማንም ቦታ የላትም። አዲስ አበባ ስትመጣ ወደዚህም መታ እንድንከባከቧት የሚያደርግላትን ኤልያስ እንኳ ምንም ምስሉ አልታያትም፣ እንኳን አሁን ድንገት መጥተው እንርዳሽ የሚሏትን ሰዎች እንግዲህ ሀኔ ወደ ስራ ቦታ ወደ እነምናሴ ቤት ስትመጣ ሀሩን መንገድ ላይ ጠበቃት። ከዛም ሀሩን ምን ትሰራለህ? አለችው። ምን እየሰራ ይመስልሻል? አላት። አላውቅም አለችው። ከዛም አንቺን እየጠበኩ። ለምንድን ነው የምትጠብቀኝ? ምን ፈለክ? እዋክንተው ስራ ያለ ስራበት? እኔ ስራ ነው የምፈልገው አለችው። ከዛም እዩልሽ ስለ አንቺ ሁሉንም ነገር ምናሴ አውርቶኛል። እናም ደሴ ተምረስ ስራ ይዘሽ ግን አባትሽ ሲታመምብሽ ወደ አዲስ አበባ መጥተሽ፣ ከዛም ደግሞ የቤት ሰራተኛ እንደሆንሽ አውቃለሁ፣ ነግሮኛል ሁሉንም። ስለዚህ አባትሽን እንዳሳክመው ፍቀጅልኝ አላት። በፍጹም አባቴን የማሳክመው እኔ ራሴ እንጂ የማንም እርዳታ ፈልጌ አላሳክመውም። ብፈልግ ኑሮ የደሴ ወይም ደግሞ የወሎ ህዝብ ለምኜ አሳክመው ነበር። ከማንም በላይ የወሎ ህዝብ ደግ ነው አለችው። ግን እኮ አሁን አዲስ አበባ ነው ያለሽ። የአዲስ አበባ ኑሮ ደግሞ ብቻሽን ይከብዳል አላት። ሼ ጊዜ ቢከብድ አባቴን ለማሳከም የማንንም እርዳታ አልጠብቅም። እባክህን ተወኝ አለችው። እኔ እኮ ምንም ፈልጌ አይደለም። ካንቺ ምንም ነገርም አደርግልሽ በቃ መርዳት ስለፈለግኩ ነው። ሀላት በፍጹም አመሰግናለሁ፣ ስላሰብክልኝ ግን ደግሞ ስራዬን እንድሰራ ተወኝ ባክህ አለችው። ከዛ ጥላው ሄደች። ከዛም ምናልሽ እመኝ ፈተና እየወንሽብኝ ነው፣ ግን ደግሞ አደርገዋለሁ። ቢያንስ ተበደሪኝ ሀላት ጥላው ሄደች። እዛ ሄዳ ሁሉንም ስራዋን ሰራርታ ጨረሰች እና። ወደ ቤቷ የምትመለስበት ሰዓት ደረሰ። እንግዲህ ሳሎን ቁጭ ብለዋል። እናም አሮንና ሰላም፣ ሰላም ደግሞ ባለፈው አሮንን ቀጥረው ነበር። እናም አሮን እሁነ ቦታ ሄደን እናውራ አለችው። ምንድን ነው የምናወራው? ችግር አለ? ምንድን ነው የተፈጠረው? አላት ይ በቃ እዚህ ማውራት አንችልም ሲላትም፣ አይ እዚህ ማውራት አንችልም ለየት ያለ ቦታ ብናወራ ነው ደስ የሚለኝ። ስለዚህ ካፌ ምናምን አለችው። እሺ በቃ እናወራለን በዚህ የሚከብድ ነገር ከሆነ አላት። እሺ ብለው ሄደች። ከዛ እሱም እንግዲህ በተቀጣጠሩት መሰረት እዛ ካፌ ሄደ። እናም ሰላም ምንድን ነው የተፈጠረው ንገርኛ? አላት እንዴት ብዬ እንደምነግርህ አላቅም ለእኔ ለመጀመሪያ ስለሆነ ድፍረቱንም አጣሁት አላውቅም፣ አሮን አለችው። ምንም ይሁን ምንም ንገርኝ በጣም ኮ እየተጨነቅሽ ነው አላት። በጣም ያስጨንቃል አንተንም ማስጨነቅ አልፈልግም አለችው። ሰላምዬ ንገርኝ የተፈጠረውን ነገር፣ ቤተሰብ ሰላም አይደለም እንዴ አላት? ሁሉም ሰላም ነው እኔ እኔ አለችው ደጋግማ አንች ምን ለአንተ ያለኝ ስሜት በቃ እየተለየ ነው አለችው። ምን ምን ማለት ነው አላት። በቃ ላስጨንቀህ ወይም ላስገድደ አልፈልግም። በቃ ይህ ነው የሚሰማኝ አለችው። በቃ ትጨናነቂ፣ እናስብበትና እናወራበታለን አሁን ስራ ላይ ብሎ ጥሏት ሄደ። ከዛ፣ እሽ ብላ እሷም ወደ ቤት ተመለሰች። ከችን ገባችና አሀና ሽንኩርት ምናምን እየከታተፈች ነበረ፣ ለመክተፍ አቅርባለች። እናም ሰላም ሀንዬ ልገዝሽ እንዴ አለቻት። ወይ ሰላምዬ አረ አስፈልግም አለች። ከዛም አይ ልገዝሽ ቆይ ስጪ ቢላዋው አታቅም ብለሽ ነው አለቻት። እሺ ብላ ቢላዋን ስሰጣት ሰላም በደንብ ከተፈች ሽንኩርት። ከዛ ሀና በትኩረት ተመለከተቻት። ገረመሻ እንዴት በግርምት እንዳየሽኝ እያየሽ እንደሆነ እረዳለሁ። በጣም ገረመሽ? አይ እንደዚያ አይደለም፣ አልጠበኩምና ነው አለቻት። አይ ሀንዬ፣ እኔ ኮ እሰራ ነበር በደንብ ሰራ ነበር፣ ግን ደግሞ ማዬ ታናድደኛለች አለቻት። ለምን አለች። ይኸውልሽ፣ በህፃንነቷ የጠፋች እህት አለችን የእሷን ፎቶ ይዛ እየየ ስትል ታድራለች ትውላለች። በዛ በዛ ስለምናደድ ምንም ነገር አልሰራም አለቻት። ከዛም ይገርማል እናት አደሉ ምን ያደርጉ አለች። እናም በቃ አንድ ጥያቄ የምጠይቅሽ ነገር አለ አለቻት። ምንድን ነው? ጠይቂ የምትችዩት የምችለው ከሆነ አለች ሀኒ። ከዛም አይውልሽ፣ አሮንን በደንብ ትቀርቢዋለሽ እናም ስለ እኔ መልካምነት ለሰው ሀሳቢነት ለሰው ሀሳቢ እንደሆንኩኝ ለሰው ተጨናቂ እንደሆንኩኝ ሲቀጥል ደግሞ ባለሙያ እንደሆንኩኝ ተነግሬዋለሽ አለቻት የምለው ገብቶሻል አይደል አለች ሀኒ ደግሞ አረኒ ይህም ማረግ አልችልም ባለፈ አረቂው ብለሽኝ አር በቃ ለማራቅ እኮ እየሞከርኩ ነው አለቻት ከዛም አይ አንችና። ስለ አንቺ በጣም በተደጋጋሚ እየጠየቀ እንደሆነ ምናሴ ነግሮኛል። ስለዚህ ቀርበሽ እንደ ጓደኛ ስለ እኔ መልካምነት አውሩ አለቻት ሀና አማራጭ የላትም። ስራዋን ስለምትፈልገው ምንም ይሁን ምንም ሰርታ አባቷን ማሳከም ስላለባት በሰላም ሀሳብ ተስማማች። አሮን ግን የሚፈልገው ሀናን እንጂ ሰላምን አይደለም። እናም እንግዲህ ሰላም ምናሴን ታስቸግረዋለች። አኑር የት ገባ? አኑር የት ሄደ? ምን ሰራ? ተኛ? በላ? አይመጣም ወይ ትለዋለች። ከዛም ምናሴ ደግሞ እናንተ ሰዎች ልታሳብዱኝ ነው እንዴ? ያ አኑር ስለ ሀና ይጠይቃል አንጂ፣ ደግሞ ስለ አኑር ኸይር እንዴ? አላት። ምን አለ? አለችው። ምንድነው? ምንድነው የተፈጠረ ነገር አለ? አላት። ምንም ጓደኛ አይደል እንዴ አለችው። ማታ ይመጣል አለችው። አው እመጣለሁ ብሏል እንግዳ አላስገድደው አለ። ከዛ እሺ ብላ እያለ ሀና እስካሁን አልመጣችም እንዴ አለችው። ሀና አመጣም ዛሬ አለት። ለምን አለች። እንዴ ሀና አባቷ በጣም ታሞባታል። እናም ሆስፒታል ነው ያለችው፣ ስለዚህ አትመጣም አላት። እናኛ አረብ እንሞት እንዴ የሰው አባት የታመመ እንደ አለችው። አረ በፈጠረሽ እንደ ሰው ሰቢ ያምሻል እንዴ አባቱ አኮ ነው የእኛ አባት ቢሆን ምን ታደርጊያለሽ አላት። ፍ አንተ ደግሞ አለችና ጸጥ አለች። በጣም ኩርቦኛል ስትለው ምናሴ ባይሆን የሚበላ ምግብን ያዘጋጅ ቻለሁ ብሎ ሄዶ አቀረበላት። መብላት ጀመረች። ምናሴ ቁጭ ብሎ ማየት ጀመረ። ከዛም አንቺና አኑር ምንድን ነው ግንኙነታችሁ? አላት ማለት ምንም አለችው እንዳሸጉች አላት ምንም። እናም አይተሸዋ ሰዓቱን የተነሳሽበትን አላት አዎ፣ ትናንት ደክሞሽ ስለነበረ አለችው። እንግዲህ ሰላም በቤቷ ውስጥ ሆና ወይን እየጠጣች ነበረ አኑር ከምናሴ ክላስ ወጥቶ ሳሎን አገኛት። ሰላም እንዴ በገዛ ቤትሽ ትጠጫለሽ እንዴ አላት። አዎ ወቶ መጠጣት አልችልም፣ ምክንያቱም አለችው። ለምን አላት። ምናሴ ተኝቷል። እናቴ ደግሞ ምናሴን አደራ ብላኛለች እናም ጥየው መሄድ አልችልም አለችው። አረሱ ቢጎትቱት የማይሰማ መመኘኝ አላት እና እሱ ቤተኛ እኔ ጥዬ መሄድ አልችል። አለችው እዩልሽ ሰላምዬ፣ አንቆይም ትንሽ ጠጣት ታድርገን ዘና ብለን እንምጣ። አላት ከዛም የምረን ነው አለች አው ምናሴ ብትገችችውም አይሰማም አላት። እሺ በቃ ልብስ የልቀይር ብላ ልብሷን ለመቀየር እንደሄደች ምናሴ ክላስ ተመልሶ ገብቶ፣ አኑር የሀናን ስልክ ወስዶ ለሀና በሌላው ቀን ደወለላት። አይገርምም ከዛም ሀና ደግሞ አባቷን ሀኪም ቤት ይዛ ሂዳ ከዛም ዶክተሮቹ ይህ አባቷ ህመም ሀይለኛ እንደሆነ ነግረዋታል እናም በጣም ተጨንቃ ፊቷ ኮስተር ሲል አባቷ አዩት እሷ ደግሞ አባቷ እንዳይታመም ይበልጥ ትፈራለች አባቷም ደግሞ እሷ እንዳትጨነቅባቸው ይፈራሉ እናም በሰአቱ ፊቷን ቀጭም ሲል ዶክተሮች የነገሯን ነገር አስደንጋጭ እንደሆነ ተረዱ። ሻይ ቡና እያሉ ያለ ልጄ አሏት። አቤት አባዬ አሁን ተሻለህ አይደለ? ትናንትና ኮ እቤት ቆዝመህ ነው የዋልከው አሞህ አላመምኝም እያልክ አለችው። አሁን ደህና ነኝ ፈታ ብያለሁ። እና ትናንት አሞህ አይደል የዋለው አለች። ያ ትናንት እኮ ነው ከብርዱም ጋ ነው ልጄ አሏት ግን ደግሞ ምን ብለውሽ ነው ዶክተሮቹ ስትወጪ ፊትሽ ቁስም ስላየውት በጣም ጥቁር ስላሏት አባ ምንም አላሉ ዝም ብዬ ነው አለችው አይ አይመስለኝ ፊትሽ እንደ ጠቆረ ብታዩ አሏት ምንም አላሉኝም አለች በዛ መሀል አኑር ስልኩ እንደወለ ከዛም አነሳችና ሄሎ አለች አቤት ሀና እንዴት ነሽ አባትሽ ተሻላቸው? አላት አረ ደህና ነኝ፣ አባቴ ምንም አይልም። ማልበል ግን አላወቅኩም አለችው። አኑር ነኝ አላት። ምን ስልኬን ማሰጠ? አለች። ከዛም ስልኬን ስልክሽን ከማን እንደወሰድኩት መጠየቅ ነው ያለብሽ ወይስ አላት። እዩልህ አባትሽን፣ አሁን እኔ ላሳክማቸው። አባትሽ ታሞበ ስራ ቦታ እንዳልመጣሽ አውቃለሁ እባክሽን በቃ እኔ ካንቺ ምንም ፈልጌ አይደለም አላት። አንድ ሰውዬ ተወኝ፣ እኔ አባቴን በምንም ሁኔታ ሁኜ አሳክመዋለሁ እንጂ ማንም ምርቶኝ አይደለም። እባክህን ተወኝ፣ ስራዬን ልስራበት አልፈልግም አለችና ጨወርችበት። ከዛም ለአሰብክልኝ አመሰግናለሁ፣ በቃ ቻው ብላ ስልኩን ዘጋች። ማን ነው ልጄ? አሏት አባቷ። የሆነ ሰው ላግዝሽ ያለ ነው አለችው ከዛም አባትዮ ቅጭም አለፊታቸው። እንግዲህ ሀና ደግሞ ምናሴ ጠዋት ሀና ትመጣን ብሏት ነበር። ሰላምን ሀና አርፍዳ መታ፣ ምሳቸውን ሰርታ ሁሉን ነገር ጨራርሳ ቆየቻቸው። ምናሴም ከትምህርት ቤት መቶ እቤት ተኝቶ አርፍዶ እያለ ቤት ክላሱን ቆርቆራ ስትገባ ያጻናለ ከዚም እረበሽኩ እንዴ? አለችው። አራረበሽኝም አላት። ከዚ ይቅርታ አለችው። አረ ምንም ችግር የለውም አለ። ከዛም ምናሴ፣ አንዱ ምስጥር ልነግርህ ነው እምፈልገው ከዚህ ቤት ሰዎች አንተ ትረዳኛለሁ ብዬ ስለማስብ ነው አለችው። ምንድን ነው ሀኔ? ንገርኝ፣ ምንንሽ አላት። ከዛም እውልህ እኔ ይሄ አኖር የሚባለች እያስቸገረኝ ነው። የአባቴን መታመም ለአንተ ብቻ ነው የነገርኩት። እናም አሁን አባትሽ ታማዋል፣ ሁሉን ነገር አውቃለው፣ ላግዝሽ እያለ እያስቸገረኝ ነው አለችው። እና ምን ችግር አለው ሀኔ፣ አቅሙ ከቻለ ያግዝሽ አላት። አልፈልግም፣ እኔ አባቴን ማንም እረድቶ ማሳከም አልፈልግም አለችው። እና ምን ችግር አለው ይሄ እኮ መልካምነት ነው። አላት በጣም እያስቸግረኝ ነው ምናሴ እና ሚስጥር ስለሆነ ለማንም እንድታወራ ደግሞ አልፈልግም አለችው ለማንም አላወራም አንቺን ደስ ካላለሽ አላት እዩልክ ምን ችግር አለው እኔ ሲላትን እዩልክ አንድ ወንድ ልጅ አንድን ሴት ልጅ ምን ላደርግልሽ ላግዝሽ የሚል ከሆነ ከዚያች ከሴት ልጅ የሆነ ነገር ፈልጓል ማለት ነው እንጂ ዝም ብሎ ተመሬት ተነስቶ ምን ላርግልሽ፣ አባትሽን ላሳክምልሽ አይልም። ስለዚህ ይህን ነገር ደግሞ እኔ አልፈልግም። ምናሴ ቢያንስ አስቁምልኝ፣ በስልክ እየደወለ ራሱ እየረበሸኝ ነው አለችው። ምን ጭራሽ ስልክሽንም ወስዷል? አላት አው ስልኬንም ወስዷል አለችው። ይገርማል። በቃን ያስቆመዋለሁኝ። አንቺ ተረጋጊ አላት እሺ እንዳይረብሽሽ አደርጋለሁ አላት እሺ ምናሴ አመሰግናለሁኝ አለችው ስላስደበርኩሽ በጣም ይቅርታ አላት አረ ችግር የለውም ምን የምን መደበር ነው የምን ይቅርታ ነው አሁን ስራ የለ ስራ አለችና ስራን ሰርታ ጨራርሳ ማታ ላይ እንደተለመደ ወደ አባቷ ልትመለስ ስትል ሳሎን ሄዳ ሰላምን ምግብ ላቅርብላችሁ አለቻት ምናሴ ተኝቷል። እሱ ሳይነሳ ደግሞ ብቻችንን መብላት አንችልም አለቻት። እሺ ሳይመስሽብኝ መሄድ ስለምፈልግ ነው ትፈቅጅልኛለች ሰላምዬ አለቻት። አው ስራ ከጨረሽ ችግር የለውም ሄጅ፣ እኛ ቀራርበን እንበላለን። ግን ከመሄድሽ በፊት አልጋያን አስተካክይልኝ አለቻት። እሺ ችግር የለውም አስተካክየው እሄዳለሁ አለች አሮን አይኑ ሰላም ላይ ሳይሆን ሀና ላይ ነው። እናም ሰላም ደግሞ በጣም ትወደዋለች፣ ግን ሀናን እንደሚወድ ካወቀች ሀና ላይ ችግር ትፈጥራለች። ሰላም አሁን አሩንን ለማግኘት ብላ ነው ሀና ጋር ሰላም የፈጠረችው። የሀናን ደካማ ጎን መጠቀም ትፈልጋለች። እናም አልጋውን እያስተካከለች እያለ ምናሴ ሳሎን መጣ። ሀና የለችም እንዴ? አለ። ሀና ሰዓቷ የመሄጃዋ ሰዓት ስለደረሰ ልሄድ ስትለኝ አልጋውን አስተካክልኝና ሂጂ ብያት ነው አለችው። አንቺ ደግሞ አሁን ይህን የእሷን ስራ አንቺ ብሸፍኑ ምን ችግር አለው? ቢመሽባትስ? ሳይመሽባት ብትሄድ ደግሞ፣ ሰሞኑን አባቴ ታሞብኛል እያለች ነበረ አላት። በቃሽ፣ ትሄድ አለች። በቃ እኔ እጅ ላግዛት፣ ስራውን ትስራ አለ። ከዛም እሺ ሀና ጋ ሄዶ ምናሴ ሀንዬ ምን እየሰራሽ ነው አላት። አልካ እያስተካከልኩ ነው አለችው። ላግዝሽ ስመጣ አንቺ ጨርሰሻል አላት። አዎ ጨርሻለሁ አያስፈልግም አለችው። እሺ አለና እንደቆመ ሀና የልጅነት ፎቶዋን ለመወልወል ብድግ አረገችው። አይ ኤ። እኔ ውለውለዋለሁ ያጸዳዋለሁ አላት። ይህም ፎቶ ነው ግን አለችው። የት ፎቶ ነው ተጠፋችብን አስራ ስድስት አመቷ እናቴ ይህም ፎቶ ይዛ ነው ሀያ አራት ሰዓት ስታለቅስ የምታድረው ለዛ ነው አላት። ፈጣሪ ያስገኛት ምስኪን ሚና አድርጉ እናት አይደሉ አለች። እሀናም እንግዲህ ሁለ ነገሯን ከሰራርታ ቀጨረሰች በኋላ ሄደች ሀሩን እና ሰላም ተያይዘው የት ነው የሄዱት መጠጥ ቤት ምናሴን ጥያ አልሄድም ብትለውም እሱ ግን መሄድ አለብን ብሎ ይዟት ሄደ ሀሩን ሰላምን እንደፈለገ የሚጫወትባት ነው እንጂ በፍጹም እናም ምናሴ ሲነሳ የሉም ጠጥተው ሰክረው እየተጫጫኸው ሲመጣ ሲመጡ አይቷቸዋል ጠዋት ተነስቶ ከአኖር ጋር ምንድን ነው ያለሽ ግንኙነት? ሲላት ምንም አታዋሽ ነገሬ ሲላት፣ ምናሴ ደግሞ እውነት ለመናገር ለአኖር የሚሰማኝ ስሜት እየተለየ ነው። በቃ በቃ ይሄ ነው ምንም ግንኙነት የላቸውም? አላት አዎ ምንም ግንኙነት የለንም። እሱስ ለአንቺ የሚሰማው ስሜት አላቅ? እርግጠኛ አይደለሁም። እና እርግጠኛ ባልሆንሽበት ሰው ነው እንደዚህ ራስሽን አሳልፈሽ የምትጠጭ አብረሽ መጠጥ ድረስ የደረሽው አላት። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።